ጠቅላይ ሚኒስትር ዶክተር አብይ አህመድ ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽፈት ቤት ሰራተኞችና ጽፈት ቤቱ ለሚያሳድጋቸው ህጻናት ማዕድ አጋሩ። ጠቅላይ ሚኒስትሩ ማዕድ ያጋሩት መጪውን የፋሲካ በዓል ምክንያት በማድረግ ነው ተብሏል። በቬትናም ይፋዊ ጉብኝት ወቅት በትምህርት፣ በኢኮኖሚ በንግድና ኢንቨስትመንት ዘርፎች ግንኙነትን ለማጠናከር የሚያግዙ ስምምነቶች መደረጋቸውን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። ሚኒስትሩ በቬትናም የተደረገውን ይፋዊ ጉብኝት አስመልክተው በሰጡት ማብራሪያ ጉብኝቱ መሪዎች ስለ ሁለቱ ሀገራት ግንኙነት እንዲወያዩ፣ የተለያዩ ስምምነቶች እንዲፈጽሙና በቀጣይ ግንኙነቱን ይበልጥ ለማጠናከር ምን አይነት አካሄድ መከተል እንደሚገባ ለመነጋገር እድል ይፈጥራልም ብለዋል። ለአብነትም የኢትዮጵያ አየር መንገድ ወደ ቬትናም በረራ እንዲጀምር የሚያስችል ስምምነት መደረጉንም ጠቁሟል። ባለፉት ዘጠኝ ወራት 6.3 ቢሊዮን የዶሮ እንቁላልና 192 ሺ ቶን አሳ ተመረተ። የግብርና ሚኒስቴር እንደገለጸው የሌማት ትሩፋት መርሃ ግብሩ የእንስሳት ምርትና ምርታማነትን በማሳደግ የምግብ ዋስትናን ማረጋገጥና የምግብ ስርዓትን ማሻሻል ላይ ከፍተኛ ለውጥ ማምጣቱንም ተናግረዋል። የዶሮ ስጋና እንቁላል ምርትን ለማሳደግ የአንድ ቀን ጫጩት ስርጭትን ማስፋት ላይ በትኩረት እየተሰራ ነው። በዚህም በበጀት አመቱ 9 ወራት 90 ሚሊዮን የአንድ ቀን የዶሮ ጫጩት ለህብረተሰቡ መሰራጨቱን ገልጸው ከባለፈው አመት ተመሳሳይ ወቅት ጋር ሲነጻጸር ከጥፍ በላይ መሆኑንም አንስተዋል።